የማዕከላዊ ኢትዮጵያ ክልል ኢንቨስትመንትና ኢንዱስትሪ ቢሮ ኃላፊ ዶክተር አባስ መሀመድ በጉራጌ ልማትና ባህል ማህበር ጉባኤ ወቅት እንደገለጹት የጉራጌ ብሔር ተደራጅቶ አካባቢውን የማልማት ቀደምት ልምድ አለው። ከ30 በላይ ማህበራትን ወደ አንድ በማምጣትና ባህሉን በማዋሃድ የጉራጌ ልማትና ባህል ማህበር መመስረቱን ጠቁመው በቴሌቶን ገቢ ወረዳዎች በመረጡት ልማት ወረዳዊና ዞናዊ ፕሮጀክቶች መከናወናቸውን ገልጸዋል። ከተሰበሰበው ገንዘብ 80 ፐርሰንቱ ለራሳቸው ለአካባቢው ለመረጡት ልማት አንዳንዱ ጋር ውሃ የመረጣ አለ፣ አንዳንዱ ጋር መንገድ የመረጣ አለ፣ አንዳንዱ ጋር ትምህርት ቤት የመረጣ አለ፣ ለራሳቸው እንዲውል። የተቀረው 20 ፐርሰንት ደግሞ አምስት ዞናዊ የጋራ የሚያደርጉን ፕሮጀክቶች ተለይተው እነዛ ፕሮጀክቶች ይዋሉ ተብሎ ገንዘቡ ባይበቃም እኛ በዚህ ገንዘብ መሰረት ጥለን ስራውን እንጀምረው፣ ቀጣይ ደግሞ የሚመጣው ትውልድ በቅብብሎች ይጨርሰዋል ብለን ነው የጀመር ናቸው። ከዘናዊ ፕሮጀክቶች የወልቂጤ ሆስፒታል ዩኒቨርሲቲ ተረክቦ በማጠናቀቅ ስራ መጀመሩ፣ በአዲስ አበባ የባህል ማዕከሉና የቡታጀራ የማህበሩ ጽህፈት ቤት ግንባታዎች አገልግሎት መጀመራቸው ህብረት ካለ የበለጠ መስራት እንደሚቻል ማሳያ ናቸው ብለዋል። በጠንካራ አንድነት ለዘላቂ ልማት መርህ የምሁራንና የባለሀብቶች ክንፍ መመስረቱን ያስታወሱት ዶክተር አባስ ባለሀብቱ በሀገሪቱ እያከናወነ ካለው የልማት ስራዎች ባሻገር በክልሉ ኢንቨስት እንዲያደርግ ጥሪ አቅርበዋል። ኢትዮጵያ ውስጥ ኢንቨስት ያደርጋል ያለማል አካባቢውንም እያሳደገን ነው። ይሄ በጣም ጥሩ ነው። አፕሪሼት ነው መደረግ ያለበት። ይሄ መቀጠል አለበት ወደፊትም። ይሄም ሆኖ ደግሞ ሰብሰብ እያሉ እኛም አካባቢ ኢንቨስትመንት፣ በማዕከላዊ ኢትዮጵያ በጠቅላላ ጥሪ እያደረግን ያለ ነው። ሶ ኢትዮጵያውያን ባለሀብቶች ሁላቸውም፣ በተለይ ደግሞ የአካባቢ ተወላጆች አካባቢ መጥተው ተጨማሪ ስራዎችን መስራት ቢችሉ እኛ ለማስተናገድ ዝግጁ ነን። ነሱ መጥተው ኢንቨስት ቢያደርጉ በደስታ የምንቀበላቸው መሆኑን ማረጋግጥ ፈልጋለው ጥሪም ማስተላለፍ ፈልጋለሁ በዚህ አጋጣሚ። ማህበሩም ከሚያከናውናቸው የልማትና የባህል ስራዎች ባሻገር ባለሀብቱ በክልሉ ኢንቨስትመንት እንዲሰማራ ማበረታታት እንዳለበት ተናግረዋል። የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ ምክትል ኃላፊ አቶ አስከብር ወልዲ በበኩላቸው ማህበሩ ዓላማውንና እቅዱን ለማሳካት ራሱን በማጠናከር በትምህርት በውሃና በመሰረተ ልማቶች አበረታች ስራዎች እያከናወነ እንደሚገኝ ጠቁመው የገቢ አቅሙን በማስፋት ባህሉን ለማሳደግና ለመጠበቅ የበለጠ መስራት እንዳለበት ተናግረዋል። ቋንቋውን ለማሳደግ የትምህርት የውሃ የመንገድ ተደራሽነት ለማስፋፋት ከሌሎችም አጋዥዎች ጋር በመሆን እየሰራቸው ያሉ ስራዎች እጅግ በጣም የሚያስመሰግኑት ናቸው። ቋንቋው የትምህርትና የሚዲያ ቋንቋ እንዲሆን የተጀመሩ ስራዎች በማጠናከር ለማህበራዊና ኢኮኖሚ እድገት የበኩሉን መወጣት አለበት ብለዋል። ቋንቋው እንዳይጠፋ ከሚያደርጉ ጉዳዮች መካከል አንዱ የትምህርት ቋንቋ ማድረግ ነው። ከዚህ አንጻር የጉራጌ ልማትና ባህል ማህበር የራሱን ሚና እየተጫወተ ቆይቷል። ህብረተሰቡ ባህሉን የመጠበቅና የማልማት ልምዱን ማዳበር እንዳለበትም አቶ አስከብር ገልጸዋል። የገደባ ንጉታ ዘር ወለኔ ወረዳ ዋና አስተዳዳሪ አቶ ሚፍታ ሁሴን እንደገለጹት ማህበሩ ከፍተኛ መነቃቃትና ለውጥ በማምጣት በአባላት መዋጮና በረጅ ድርጅቶች እያከናወ ናቸው ያሉ የልማት ስራዎች አበረታች ናቸው። የአዲስ አበባው የባህል ማዕከል ህንፃ መጠናቀቅ በራስ አቅም መስራት እንደሚቻል ማሳያ መሆኑን ጠቁመው በወረዳዎች በትምህርት በጤናና በውሃ አበረታች ስራዎች እየሰራ መሆኑን አስረድተዋል። በየዘርፉ እያከናወናቸው ያሉ ተግባራት ሲታይ እጅግ አበረታች ነው። በትምህርት ዘርፍ ላይ እየሰራ ያለው ነገር እጅግ አበረታች ነው። በጤና በውሃ እንዲሁም በተማሪዎች ላይ እየሰራ ያለው ነገር እጅግ አበረታች ነው። የሁለቱ ዞኖች አንድነትን በማጠናከር የልማት አቅምን ለማሳደግ የተጀመሩ ስራዎች መጠናከር እንዳለባቸው አቶ ንፊታ ተናግረዋል። የጉራጌ ልማትና ባህል ማህበር የድሬዳዋ ከተማ አስተዳደር አስተባባሪ አቶ አበብ ዋልጋ በበኩላቸው ማህበሩ እያደገና እየተጠናከረ መምጣቱን ጠቁመው በድሬዳዋ ከተማ የሚገኘው ቦታ የጉራጌ እድሮች ህብረት እየጠቀሙበትና ህንፃ ለመገንባት ዝግጅት እየተደረገ መሆኑን ገልጸዋል። ድሬዳዋ ላይ በርካታ እድሮች አሉ። እነዛ እድሮች ህብረት ፈጥረው በጋራ እውቅናም አግኝተው ከልማትና ባህል ማህበሩም ጋር ትስስር ፈጥረው ለመሄድ ሰፊ እንቅስቃሴ እያደረጉ ያሉበት ሁኔታ ነው ያለ። በባህል፣ በቋንቋ፣ በኢኮኖሚና የህብረተሰቡን የኑሮ ደረጃ ለማሻሻል የተጀመሩ ስራዎች መጠናከር እንዳለባቸው አስረድተዋል።